ምዕራፍ ሦስት እግዚአብሔር ሙሴን በቁጥቋጦ ስር እንደጠራው። ሙሴም የአማቱን የምድያምን ካህን የዮቶርን በጎች ይጠብቅ ነበር። በጎቹንም ወደ ምድረ በዳ ዳርቻ ነዳ፣ ወደ እግዚአብሔርም ተራራ ወደ ኮሬቭ መጣ። የእግዚአብሔርም መልአክ ለሙሴ በእሳት ነበልባል በቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ። ሙሴም ሊሄድና ቁጥቋጦ ስለምን አልተቃጠለም? እግዚአብሔር እርሱ ይመለከት ዘንድ እንደ መጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ አለው። እርሱም ይህ ምንድነው? አለ። ወደዚህ አትቅረብ፣ አንተ የቆምክባት ከባት ስፍራ የተቀደሰች መሬት ናትና ጫማህን ከእግር አውጣ አለው። ደግሞም እኔ የአባቶችህ አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቶአልና ፊቱን መለሰ። እግዚአብሔርም ሙሴን አለው፣ በግብፅ ያለውን የሕዝቤን መከራ በእውነት አየሁ፣ ከአሠሪዎቻቸውም የተነሣ ጩኸታቸውን ሰማው፣ ሥቃያቸውንም አውቃለሁ። ከግብፃውያንም እጅ አድናቸው ዘንድ ከዚያችም ሀገር ወተትና ማር ወደምታፈሰው ሀገር፣ ወደ ሰፊቱና ወደ መልካሚቱ ሀገር፣ ወደ ከነአናውያን፣ ወደ ቄጤናውያን፣ ወደ አሞሬዎናውያን፣ ወደ ፌርዜዎናውያን ንም ወደ ጌርጌስዮናውያን፣ ወደ ኤዌዋውያን ወደ ኢያቡሴው ወናውያን ስፍራ አወጣቸው ዘንድ ወደድኩ ወረድኩ። አሁንም እነሆ የእስራኤል ልጆች ጩኸት ወደ እኔ ደረሰ፣ ግብጻውያንም የሚያደርጉባቸውን ግፍ ደግሞ አየው አሁንምና ወደ ግብጽ ንጉሥ ወደ ፈርዖን እልክሃለሁ። ሕዝቤን የእስራኤልንም ልጆች ከግብጽ ምድር ታወጣቸዋለህ ሙሴም እግዚአብሔርን ወደ ግብፅ ንጉስ ወደ ፈርዖን ሄድ ዘንድ የእስራኤልንም ልጆች ከግብጽ ምድር አወጣ ዘንድ እኔ ማን ነኝ? አለው። እግዚአብሔርም ሙሴን ተናገረው እንዲህ ሲል፣ በእውነት እኔ ከአንተ ጋር እሆናለሁ። እኔም እንደላኩ ይህ ለአንተ ምልክት ይሆንልሃል፣ ህዝቡን ከግብጽ ባወጣህ ጊዜ በዚህ ተራራ ላይ እግዚአብሔርን ታመልካላችሁ አለው ሙሴም እግዚአብሔርን እነሆ እኔ ወደ እስራኤል ልጆች እሄዳለሁ የአባቶቻችሁ አምላክ ወደ እናንተ ላከኝ እላቸዋለሁ? ስሙስ ማን ነው ብለው ቢጠይቁኝ በጠየቁኝም ጊዜ ምን እላቸዋለሁ አለው እግዚአብሔርም ለሙሴ የነገረው እንዲህ ሲል ያለና የሚኖር እኔ ነኝ፣ እንዲህ ለእስራኤል ያለና የሚኖር ወደ እናንተ ላከኝ ተላቸዋለህ አለው። ዳግመኛም እግዚአብሔር ሙሴን አለው፣ ለእስራኤል ልጆች እንዲህ ትላለ፣ የአባቶቻችሁ አምላክ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለም ስሜ ነው፣ እስከ ልጅ ልጅ ድረስም መታሰቢያዬ ይህ ነው። ሂድ ሂድ፣ የእስራኤልንም ሽማግሌዎች ሰብስብ፣ እንዲህም በላቸው የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር እንዲህ ሲል ተገለጠልኝ፣ መጎብኘትን ጎበኘኋችሁ። በግብፅም የሚደረግባችሁን አየው እንዲህም አልኩ ከግብፅ መከራ ወደ ከነዓናውያን ወደ ቄጤዎናውያን ወደ አሞሬዋውያን ወደ ፌርዜውናውያን ወደ ጌርጌሶናውያን ወደ ኤውዌናውያን ወደ ኢያቡሴናውያን ናውያን ሀገር ወተትና ማር ወደምታፈሳ ሀገር አወጣችኋለሁ እነርሱም ቃልህን ይሰማሉ። አንተና የእስራኤል ሽማግሌዎች ወደ ግብጽ ንጉሥ ትገባላችሁ። የዕብራውያን አምላክ እግዚአብሔር ጠርቶናል። አሁንም ለአምላካችን ለእግዚአብሔር እንሰዋ ዘንድ የሦስት ቀን መንገድ ወደ ምድረ በዳ እንሄዳለን ትሉታላችሁ። ነገር ግን በጽኑ እጅ ካልሆነ በቀር ትሄዱ ዘንድ የግብፅ ንጉሥ እንደማይፈቅድላችሁ እኔ አውቃለሁ። እኔም እጄን እዘረጋለሁ በማደርግባቸውም ተአምራቴ ሁሉ ግብፅን እመታለሁ። ከዚያም በኋላ ይለቋቸዋል። በግብፃውያንም ፊት ለዚህ ሕዝብ ሞገስን እሰጣለሁ። በምትሄዱም ጊዜ ባዶ እጃችሁን አትሄዱም። ነገር ግን እያንዳንዲቱ ሴት ከጎረቤቷ በቤቷም ካለችው ሴት የብር ዕቃ የወርቅ ዕቃ ልብስም ትዋሳለች በወንዶችና በሴቶች ልጆቻችሁ ላይም ታደርጉታላችሁ ግብፃውያንንም ትበዘብዛላችሁ